ትልቅ ነገር ነው። ይህ ትልቅ እውነት ትልቅ ደስ የሚል ነገር ነው። ይህ በጣም ትልቅ ትምህርት ነው፣ ለሙስሊም ወገኖች ሳይሆን ለእኛ ክርስቲያንን ብለን ለኖረን ሁሉ ልንማርበት የሚንችል ነገር ነው። ክርስትና እንደዚህ ነው ብላ እያስተማረችን ነው። ክርስትና ማለት ከእምነት ከውስጥ ከነፍስ የሚመጣ ነገር ነው እንጂ ማንም ገፍቶ ኮምፔር እያደረገች ነው የምታስተምረው ከእስልምናው ጋር በጣም ደስ የሚለው እስልምና ላይ ማን ነው የሚገፋፋ ዘመድ ይገፋፋል ወይ ሃይማኖቱ ራሱ ከሙስሊም ሆነ ከወጣ ትገደላል ይላል ወይም ካልሰገድ ከአንተ ሙስሊም አይደለም የሶስት ቀን ገደብ የሚወራው እነሱ ጋር በክርስትና ግን እንደዚህ የሚባል ነገር የለም ብላ አስተማረችን። የክርስትና መሰረቱ ምንድን ነው? እግዚአብሔር ነው። እግዚአብሔር ምንድን ነው? ፍቅር ነው። በፍቅር ነው ሚይዘን፣ በፍቅር ነው የሚመራን፣ በፍቅር ነው እንድንከተለው እንድንገዛላት የሚፈልገው ይሄንን ነው ያስተማረችውና ጌታችን እግዚአብሔር ይስጥልን። እውነት እግዚአብሔር አምላክ ይርዳሽ አቅም ጉልበት ይሁንሽ፣ ቅድስት ድንግል ማርያም ትከተልሽ እልሻለሁ። በጣም ደስ የሚል ነገር ነው የሰማውት። ይህን ለማለት ነው። አመሰግናለሁ አመሰግናለሁ ቢከዬ። አመሰግናለሁ እግዚአብሔር ይመስገን። ሁላችንም እግዚአብሔርን ማመስገን ነው። እንኳንም በዚች የተባረከች የተቀደሰች ምናክል እምነት ላይ ሆነን እና እና ደግሞ እኔ አንድ የሚገርመኝ ነገር አሁን ምን እንደሆነ ታውቃለህ? እምነትን፣ ክርስትናን አንድ እምነት ላይ ስንገባ የምናጣቸው ነገሮች አሉ ታውቃላችሁ ነው ይሰማችኋል ቀይ እያሳየኝ ነው ይሰማለሁ መ እና እዚህ እምነት ላይ እምነት የሚባል ነገር ላይ ሲጀመር ስናስበው ራሱ እምነትን መቀየር የሚባል ነገር ላይ በጣም ብዙ ነገር ያስጨንቀናል ላይክ ክርስትና እምነት ላይ ብቻ አይደለም እኮ ምንም እምነት ላይ ግን እስልምና ላይ ይበዛል ብዙ የሚታጡ ነገሮች ስላሉ ማለት ነው ቀላል አይደለም ቤተሰብ እድሜ በራሳችን ያለ ነገር ካለ ምናምን፣ በጣም ብዙ የምናጣቸው ነገሮች አሉ። ግን አሁን እኔ በዛ በ11 አመቴ ላይ ይህንን ህይወት ሲገባኝ እግዚአብሔር ምስክሬ ነው። እኔ ወደኋላ ያየሁትም ነገር ምንም ነገር የለም፣ ምንም ነገር የለም። ታምናላችሁ፣ አሁን 11 አመት አይደለም? ከዛ በ2003 ነው ከሀገር የወጣሁትኝ። ከዛ የዛን ያው ከቤት ተጣልቼ የወጣሁትኝ ያው ጎዳና ላይ ሁለት አመት ምናምን ሆንኩኝ። ከዛ በኋላ ነው የወጣሁትኝ። ከዛ ልክ ማለት ነው እናንተ አረብ ሀገር ሰርቼ ሰርቼ ስነቃ ነው ለካ እኔ ለብቻዬን እረስቸዋለሁ ማለት ነው ከቤተሰብና መፈጠሬን እንዴት ሆነው፣ በጣም ነው የሚደንቀኝ እግዚአብሔርን። የወላችሁ ምንም እኮ የማይታወቃችሁ ነገር አይደለም ንብረቴ እኔ ስልኬ በስልኬ ነው በሲሜ ነው የምጠቀመው ምናምን ምናምን ነገር ማለት የሆነ ሰው አይደለም ስል ሲም አይደለም ሲም ካርድ፣ እግዚአብሔርን ቤተሰብ ሁላ ዙር ብላችሁ ጊዜ የማሰጡት ነገር ነው የሚሆነው። እና ሁሉ ነገር ሁሉ ነገር አታችሁ ግን በሁሉ ነገር ሙሉ ሆናችሁ ስትገኙ ታውቃል በአቅም እኔ አሁን በአቅም በዛ በልጅነት ጊዜ እንዴት ራሴ ራሴን ማኔጅ ራሱ እንዳደረግኩ አላውቅም። በአቅም ከዛስ፣ በትችት ይሄ የሚመጣብሽ አይነት ነገሮች ከጓደኛ ጓደኛ፣ ከዛስ ይሄ ምንድን ነው እንደ አዲስ መኖር ህይወትን ማለት ነው እንደ አዲስ መኖር በራሱ እዛ ሁሉም ሁሉም ነገር ነው የሚቀረው ሁሉም ነገር ይቀራል ግን የማያልቀውን ዘላለማዊ ህይወት ግን ከራሳችሁ ጋር ይኖራል። በቃ ያ ደግሞ ሙሉ ነገር እና የሚሰጣችሁ ተስፋ አሁን በስልምና ላይ ከሞት ከሞትኩኝ በኋላ ድጋሚ መነሳት የለም አለ እንዴ? ያውን አሁን ሴት ነኝ አይደል፣ ከሰባ ሁለቶቹ አንዷ ነኝ። አስባችሁታል? ጉች ጉች ካለችዋ እግዚአብሔር ቤኔ ብቅ ጉች ጉች አይበልልኝ እና ኢየሱስ አስባችሁታል? እዛ ከዛ ከንትኖቹ ጋር ተደርድሬ ጉቹ ጉቹ ካላችሁ፣ አይ ቤስማ። እኔ ምን ልሽ ምን በሐሳብሽ ላይ ገባሁና ይቅርታ፣ ኦልሬዲ ስናዳምጥ እየተማርንበትም ስለሆነ ለምሳሌ ይሄንን ይሄንን የኛሁን ሴታዊ ተፈጥሯችን ጉቹ ጌታ ኢየሱስ ይህ ጉች ጉች ያለውን በሰማይ ቤት እንዴት ይሆናል ማለት እስልምና ላይ አሁን አምኖ የተቀበሉት ይህንን እንዴት ነው ብለሽ አስብ። ኧረ ቆይ ቆይ ቆይ ስምኝማ፣ በነገራችን ላይ እግዚአብሔርን ነው ምልሽ መሲ። አሁን እናንተ እግዚአብሔር አቅሙን ምናምን ሰጥቷችሁ ትዳረቃላችሁ እንጂ ነው ምልሽ፣ የምትዳረቁትም ያንን ሀይል እግዚአብሔር ሰጥቷችሁ ነው። ግን አንድ ነገር ልንገርሽ ሙስሊሞች እንደት መሰልሽ አሁን ለምሳሌ ማፋቀድ፣ አሁን ቁርአን ቤት ልክ በልጅነታቸው ቁርአን ቤት ይላካሉ። ኦኬ ስንላክ ስንሄድ ማፋቀድ እንቀራለን። ማፋቀድ ማለት ላይክ አሊፍ ባታ ፊደሎቹን ሐርፎቹን ማለት ነው። ትቀር ያለሽ ከዛ ቁርአን ትገብ፣ አንድ ጁዝ፣ ሁለት ጁስ፣ ሶስት ጁዝ አለ። እንደዛ አይነት ነገር ለምን ሸደኪ ስራምናም ምናም ታጠኛለች። ይሄ እንዳለ ነው። አንድ ጁዝ ወይ ፊደላቶቹን ታቅ በኋላ አንድ ጁዝ፣ ሁለት ጁዝ፣ ሶስት ጁዝ እያልሽ ነው ምትሄ እዛ ላይ ተፍሲር ወይ ደግሞ ትርጓሚ የለም፣ የለም። ኦኬ። ወንድሜ ያለ ሙስሊም እዚ ውስጥ ለምን ወጣ? ለምን ወጣ? እሱ ያርመኛል ከ አትስም ብዬ አይደለም። ማውረውና ጁዞችን ትቀሪያለሽ። ከዛስ በኋላ ልክ እንደጨረሽ ጁዝ ስትጨርሽ ሂቭዝ ትገቢያለሽ። ሂቭዝ ትገቢያለሽ። ሂቭዝ ማለት በቃል ትገቢያለሽ። ከዛ በኋላ ተፍሲር እንዴ እዛ ደረጃ የሚደርስ የለም። ምን አለፋሽ መሲ፣ ይሄ ሁሉ ስታቂ ማለት ነው። እነ ተፍሲሮቹ ላይ ስትገቢማ እንዴ እዛ ላይ ማን ማን ደርሶ እግዚአብሔርን፣ እድሜሽ ያረጃል። ስለዚህ ማንም የሚያውቀው የለም። ይሄ ጉች ጉች ጉች ያለው በኢየሱስም ሀዲሱ ራሱ አሁን ነው የተሰማው፣ እንትን ፈትዋ ሲሰጡበት ማለት ነው። እግዚአብሔርን ነው የምልሽ። እዛ መስጊድ ውስጥ እዛ መስጊድ ውስጥ ስንሆን እኛ የምንሰማቸው ነገሮች ማሻአላ ማሻአላ አልኩሽ። ጎረቤታችሁን አክብሩ። በቁርአን እኮ ጎረቤት የለም፣ ጎረቤታችሁ ኡስታዝ ማለት ነው። ለብቶሽ እዛ የምትሰሚው ሀዲስ የጎረቤት ሀቅ ጠብቁ። እንዴ ሹ ጎረቤት እንዴ

እንዴ፣ አንቺ ሊሊለብ እንትን ብለውኝ የለን ጀነት የናት እግር ውስጥ ከሆነች ይህ ዚና ያልመበደል ምን አደር ምን አስደረሰኝ ጋር እና ማለት ነው። መሲህ አሁን ለጠየቅሽኝ ጥያቄ ነው ለጠየቅሽኝ ጥያቄ ይህን ሁሉ ነገር ማንም ያውቀው የለም ሀሳቤን ይሄ ኦኬ፣ አንቺ አሁን እያልሽኝ ያለሽው ጉች ጉች ያለውን ነገር እዛ ጋር አናቀውም ነው ወራም ነው።